ሰላም እኔ ወንድማችሁ ኢብራሂም ከድር ነኝ። እንደምታውቁኝ እንግዲህ ለሙስሊም ወንድሞችና እህቶቼ አድርሱልኝ። ኢብራሂም ከድር እባላለሁ። ዛሬ ከራሱ ከነቢዩ መሐመድ አፍ የወጣውን ቃል አሳያቸዋለሁ ማለት ነው። ሱራ ጅኒ ላይ እንደዚህ የሚል ቃል አለ እና እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋሌሎች በእርሱ ላይ ድርብርቦች ሊሆኑ ቀረቡ ይላል። ጋሌሎች በእርሱ ላይ ድርብርብ ሊሆኑ ቀረቡ። እኔም የምገዛው ጌታዬን ብቻ ነው። በእርሱም አልድንም በእርሱም አልድንም አላጋራም በላው። ሶስተኛ እኔ ለእናንተ እኔ ለእናንተ ጉዳትንም ቅጣትንም አልችልም። አራተኛ እኔ ከአላህ ቅጣት አልድንም፣ አያድነኝም እርሱም ሌላ ከእርሱም ሌላ መጠጊያ አላገኝም በላቸው። ከእርሱም ሌላ መጠጊያ አላገኝም በላቸው። ተመልከቱ፣ ነቢዩ መሀመድ አላህን ሊጠራ በተነሳ ጊዜ ጋሌሎች ተደራርበው ወደሱ መጡ ወደ እርሱ መጡ። ተመልከቱ። ከዛ በኋላ መላለ እኔ ከአላህ በስተቀር አልገዛም፣ እርሱም ደግሞ አያድነኝም። እኔ በእናንተ ላይ ጉዳትንም ማምጣት አልችልም። እኔ በእናንተ ላይ ጉዳትንም ቅጣትንም ማምጣት አልችልም። እኔ ከአላህ ቅጣት አልድንም። አያድነኝም። በጣም ከባድ ነገር ነው እየተናገራለሁ። በጣም ሮንግ ነው። አያድነኝም። እርሱም ሌላ መጠጊያ የለኝም። ከእርሱም ሌላ መጠጊያ የለኝም በላቸው ይላል። መልእክት ለእናንተ እያደረሰ ነው። አልድንም አንድንም ነው የሚለው፣ ደግሞ የሚገርማችሁ አልድንም ቀጥታ አንድንምም ይላል ደግሞ በአንድ ላይ ዘሆል አንድንምም ይላል ደግሞ። እና ይሄ ነገር እንዴ ነው የምታዩት ትርጉሙ ለእናንተ ይሁን። አንደኛ ጅኒ ማባረር አይችልም፣ ጅኒም መቅጣት አይችልም። ጌታ ኢየሱስ ክርስቶስ ግን የዲያብሎስን ስራ ያፈርስ ዘንድ ከሰማይ መጣ ይላል። እንዲሁም ደግሞ ጌታ ኢየሱስ ክርስቶስም በዮሐንስ እጅ ተጠምቆ በመጣ ጊዜ፣ በአንድ ቤተ መቅደሱ በገባ ጊዜ አጋንንት እንደዚህ አለ አንተ የእግዚአብሔር ልጅ መሲህ እንደሆንክ እናውቃለን ልታጠፋን መጣንህ ብሎ ጮኸ ለፈለፈ ይላል እንዲሁም ደግሞ እንዲሁም ደግሞ ሉቃስ ምዕራፍ አራት ቁጥር 35 ላይ እንደዚህ ይላል። በመሸም ጊዜ ወደ መርከቢቱ ገባና ደቀ መዛሙርቱን ይዞ ወደ ማዶ እንሻገር አላቸው። ታላቅ ባህርም ሆነ ይላል ንፋሱንም ጸጥ በላለው ሁሉንም ገሠጸው ጸጥም አለ መልካም ሆነ ተሻገሩም። በተሻገሩም ጊዜ በድንጋይ መካከል የተቀመጠ አንድ በመቃብር ማዕከል ላይ የተቀመጠ ራሱን ፊቱን በድንጋይ የሚቧጭር የሚያለቅስ በእግር ብረት ታስሮ የሚበጣጥስ በእጅ ሰንሰለት የሚበጣጥስ ማንም ዘመድ ያልቻለው ቤተሰብ ያልቻለው አንድ ሌጊዮን የሚባል እብድ ነበር ይላል። ጌታ ኢየሱስንም ከሩቅ ባየው ጊዜ ሰገደለት፣ ተንቀጠቀጠ፣ ሰገደ። እባክህ ወደ ምድረ በዳ አትስደደን ነገር ግን ወደዚህ ወደ እርዮቹ ስደደን አሉት። ጌታ ኢየሱስም አዘዛቸው ወደ እርዮቹም ገቡ እርዮቹም ወደ ባህር ውስጥ ሰመጡ ይላል። ይህን ያህል አጋንንት የሚቀጠቀጥለት ጌታ ነው። እንዲሁም ደግሞ በዚህን ዘመን እንደምታያቸው ነቢይንን ብሎ የእግዚአብሔርን መንፈስ የተካፈሉ የክርስቶስን መንፈስ የተካፈሉ አጋንንትን ከሰው ልጅ ላይ ሲያስወጡት ያላችሁ። መሀመድ ግን ማባረር አልችልም፣ እነሱን መቅጣት አልችልም፣ እንዲሁም ደግሞ ሚስጥሩም አልነግራችሁም እንደማለት ነው እና ከእግዚአብሔርም ከአላህ ቅጣትም አልድንም፣ ማንምም አያድነኝም፣ እርሱም ደግሞ አያድነኝም። ይህንን ሄዱና ንገሩት ብሎ ይላል እና እንዴት ነው ወንድሞቼ፣ ታ በምን እንደምትድኑት በምን እንደምታመልጡት ወዴት ነው መጠጊያችሁ? ምን አይነት እስራት ውስጥ የሚገባ ነው። መሐመድ፣ አያድነኝም፣ ከእርሱም ሌላ ደግሞ መጠጊያ የለኝም፣ ወዴትም አልሄድም፣ መሸሻ አልችልም እያለ ነው። መሸሻ የሱ ነው፣ እሱም ደግሞ እንደሚቀጣኝ አውቅ አለው እያለ ነውና ይህንን ለእናንተ ትችላቸዋለው፣ ሼር አድርጉላቸው። መልካም